አሰፋ እባላለሁ። የዚህ ፕሮጀክት መሀንዲስ ነኝ። ያው እንግዲህ አሁን እንደምታዩት ሰባት 724 በሚል መራ ግብር ስራችንን እየሰራን እንገኛለን። 724 ማለት 7 ቀን ሰባት ሌሊት ማለት ነው። በ24 ሰዓት አገልግሎት እየሰጠን ያለ ነው። ይሄን ደግሞ ምንድነው ለመስራት ያሳሰበን በ24 ሰዓት ስራችንን በማከናወን በአጭር ጊዜ ባሰብነው ሳይሆን ከታቀደው ሳይሆን ከታቀደው በፊት ስራዎችን ለማጠናቀቅ የራሳችን የሆነ የስራ ፕላን እናቀዳውጣለን። በዚህ መልኩ እየተንቀሳቀሰን እንገኛለን። ዛሬ እንግዲህ አጋጣሚ ሆኖ የመጣችሁበት የቀኑ መራ ግብር ላይ ኮንክሪት ፕሮግራም ይዘን ኮንክሪት ካስት እያደረግን ነው። እስከ ምሽት 6 ሰዓት 8 ሰዓት ይሄ ስራ ይቀጥላል። ይሄ ስራችን እንግዲህ በስፋት በመሄድ ካሰብንበት እቅድ ወደዚህ ቢያንስ ከሁለት ዓመት በፊት ለከስተመሮቻችን ስራችን ሙሉ ለሙሉ አጠናቀን ለማስረከብ በተሻለ መጠን የተደራጀና የተጠናከረ አገልግሎት እየሰጠን እንገኛለን። እንግዲህ እናንተ እንደምታዩት ነው፣ ቃልን በተግባር በሚለው መልኩ ሰርተን እያሳየን ነው። አሁን የምታዩት ስታተስ፣ አሁን ያለንበት ደረጃ፣ ከዛሬ 49 ቀን በፊት መሬት ላይ ነበርን፣ መሰረት ላይ ታች ነበርን። ከ49 ቀን በኋላ እንግዲህ የምታዩት ግራውንድ ፍሎር የመጀመሪያውን ሙሌት እያከናወን እንገኛለን። ከሳምንት በኋላ የመጀመሪያ ፍሎር ወይም ደግሞ የፈርስ ወለልን ሙሌት ስናደርግ እንገናኛለን። እስከዛው መልካም ጊዜ።